ሄርሜላ፣ አንቺ ነሽ የሩታና አብርሽን አንድ ላይ መሆን እምትንቂው አንቺ ነሽ ሩታ ቤተሰቦችና የአብርሽ ቤተሰቦች በቅጡ እንኳን አይተዋወቁም ያልሽው። ዛሬ ያንዳንዱን ጉዳይ በመረጃ ነው ይዤልሽ የምመጣው። ሩታ እንግዲህ መውለዷ ተሰምተዋል። ይሄንንም አስመልክቶ ሄርሜላ ጠያቂ መስለ ሆስፒታል ስትሄድ አይተን ነበር። ነገር ግን እንግዲህ አብርሽና ሩታ ያሉበት ነገር የጥሩ እየሆነ ሲመጣ፣ አብርሽም ለሩታ በግ በክብር ይዞ መሄዱን ስትሰማ የተለያዩ ጉዳዮች እያወራሽ ነበር። ታዲያ በሆነ ቤት በሆነ ቦታ ላይ የማይሆንም ተገቢ ያልሆነ መረጃ ነው አሰራጭ የነበረው እነሱ እኮ በቅጡ እንኳን አይከባበሩም። እንኳን እነሱ አይደለም ቤተሰቦቻቸው ራሱ በአብርሽና ሩታ አንድ ላይ መሆን ራሱ ደስተኛ አይደሉም ስትል ነበር። ታዲያ ይህንን አስመልክቶ እኛ ወሳኝ ነጥብ የድሮቹን ሁሉ በማምጣት የአብርሽ የሩታ ቤተሰቦች በአንድ ላይ ሆነው የታዩበትን ይኸው በዚህ በቪዲዮ እንደምትመለከቱት በምስል በቪዲዮ መልክ አሳያችኋለሁ። እነዚህ እያንዳንዱ መረጃዎቹ ለሄርሜላ እንዲደርሱ ይሁን። በመቀጠልም ሄርሜላ ደግሞ አብርሽ ላይ ያቀደችው ከባድ ነገር ትናገራለ አብርሽ በቪዲዮ በደፈናው እኔ ወደ አዲስ አበባ መሄድ እፈልጋለሁ ሩታ ከፈቀደችልኝ ሲል ነበር። ነገር ግን ይህንን አስመልክቶ ሄርሜላ ስላሰበችው ከባድ ብጥብጥን ስለሚያነሳው እሱም ሳያስበው አሁንም በየዋህነቱ አዲስ አበባ ሊሄድ ስላሰበበት ጉዳይና ነገር ግን አዲስ አበባ ሲሄድ ደግሞ ሄርሜላ ስላወሳሰበችው ከባድ ነገር በዝርዝር አስደምጣችኋለሁ። ሁሉንም ከኔ ጋር በመሆን መረጃዎቹን ይስሙ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታደርጉኝ በአክብሮት እጠይቃለሁኝ። ቪዲዮ ላይክ በማድረግ ጀምሩ። ቀጥታ ወደ መረጃዎቹ ተመልከች። ሄርሜላ ይሄ እንግዲህ እሩታ ሽምግልና የተላከላት ጊዜ የነበረ ቪዲዮ ነው። እዚህ ጋር እንግዲህ ጫፍ ላይ ጋሽዬ ይታያሉ። ያው እንግዲህ ጋሽዬ ብዙዎቻችሁ ታቋቸዋላችሁ? እዩት። እዚህ ጋር ተመልከቱ ጋሽትን፣ እዚህ ምንድነው ጭንቅላታቸው ላይ መነጽር ያደረጉት ናቸው። እዚህ ፊት ለፊት ደግሞ የሚታዩት ሩታ ነው። ታዲያ አንቺ እንደምትናገሪው፣ አንቺ እንደምትዩ እንዲሁም ደግሞ ከዚህ በፊት በጾሙ ጊዜ ዱባይ ነው ሰርጋቸውን ያደረጉት። በሰርጋቸው አንድ ቤተሰብ አልመጣም፣ ቤተሰብም የማያውቀው ነው፣ ዝም ብለው ነው ኦዲየንስ የሚሸወደው፣ አብርሽና ሩታ እንኳን ፍቅር እንኳን ትዳር ሊኖራቸው ምንም የላቸውም እያልሽ ስታወሪ ነበር። ተመልከቺ። እዩት፣ ይሄ መስተንግዶ የነበረበት ጊዜ ነው። በዚሁ ቪዲዮ ደግሞ ወሳኝ ሰው አሳያችኋለሁ። እዩ። ለጋሽዬ እየተመለከትሽ ነው ብዬ አስባለሁ ሄርሜላ። ለጋሽዬ የሚደረገው ባህላዊ ስነስርዓት ነው። እንግዲህ ተመልከቱ። ከላይ ደግሞ እንደምትመለከቱት ምግቡ ተደርድሮ በክብር ሽምግልና አብርሽ ሲልክ ቤተሰቦቹ በክብር ሩታ ቤተሰቦች ጋር ሲሄዱ ሩታ ቤተሰቦች ጋር ተዘጋጅቶ የጠበቀው የምግብ አይነት ነው። ከላይ በመስተንግዶ እንግዲህ በላይኛው ቪዲዮ ሜላትን እያያቸዋት ነው። እንዲሁም የሩታ ወሳኝ ወሳኝ ዘመዶች ከላይ ምግቡን ያዘጋጃሉ። ከታች ደግሞ እዚሁም ጋር ቸግ በሚባል እዩ የአብርሽ ጠቅላላ ቤተሰቦች ጋር ሲደረግላቸው ይሄ ባህላዊ ስነ ስርዓት ተመልከቷቸው። ጋሽዬን ፊትለፊት ሩታለች። እንግዲህ እነዚህን ሁሉ ክብር አልፎ ሩታን ያገኘ ግለሰብ ነው። ነገር ግን ከዛም ከዚህም የሚሰሙ መረጃዎችን እያሽ አንቺ ልጅ በእልህ በተለይ ደግሞ ከሰሞኑ ሩታ መውለዷንም ምክንያት በማድረግ እነዚህ ሰዎች አንድ ላይ ሊቀጥሉ ይችላሉ፣ በልጃቸው ፍቅራቸው ሊታደስ ይችላል ብለሽ ከባድ ነገሮችን እየወጠንሽ ከባድ ነገርም እያመጣሽ ሁለቱን ለማለየት የምትሄጅበት ርቀት ከዚሁ እኛ እያከሸፍ ነው እንሄዳለን። እስቲ በመቀጠልም ላሳያችሁ እዚሁ ቤት የነበረውን ፕሮግራም። ሌሎች የምናውቃቸው የአብርሽ ዘመዶችም አሉ እዚህ ጋር ተመልከቱ ልንቆይ አዎ እዚህ ጋር አሁን በዚህኛው መደዳ ያሉ ሰዎች አንድ ሁለት ሦስት አራተኛ ላይ ያሉት መነጽር ነገር ያረጉ ሰውዬ አሉ። በደንብ ይታያችኋል? አላውቅም ቆይ ትንሽ እዚህ ነጭ እጅጌው ነጭ ሸሚዝ አይነት ነገር ያደረጉት እሳቸው ደግሞ እንግዲህ የብዙዎቻችን እምናቃት አብርሽ ሩታ ሃይሚ ሁሉም የቡታጅራ ልጆች ዩቲዩብ ከመጀመራቸው በፊት ዩቲዩብ መስራት ከመጀመራቸው በፊት ለሁሉም ብርሃን ምንድነው ይሄ ብርሃን የቀደደ ነው የሚባለው ለሁሉም ምሳሌ በመሆኑ ሁሉም ዩትዩብ እንዲጀምሩ ስታረግ የነበረችው የተንቢ አባት ናቸው። እንግዲህ እኚህ ያው የለምለም ወይም የተንቢ አባት ናቸው፣ እዚህ ጋ የሚታዩት ታዲያ እንግዲህ እኚህ የተንቢ አባት ለአብርሽ አባት ወንድም ናቸው። የአብርሽ አባትና የተንቢ አባት ወንድማማቾች ናቸው። አብርሽና የተንቢ ያጎት ልጆች ናቸው። እንግዲህ በብዙ ነገር አሁን አሁን ላይ እየተጣሉ እየተጋጩ ለምለም የሆኑ ነገሮችን ናብርሽን ትናገራለች። እናብርሽም እና ሀይሚን በመልስ ምት ደግሞ እንግዲህ ያጎታቸው ልጅ የሆነችውን ለምለምም ይናገሩ ነበረ። ነገር ግን እነዚህ ቤተሰቦች ዩቲዩብ ከመጀመሩ በፊት እኔ እስከማውቀው ድረስ በጣም ቤተሰብ የሆኑ ግለሰቦች ናቸው። እርስ በርስም ብዙ ነገሮች ሰዎችን በዩቲዩብ ራሱ ቀደም ብለው አብረው ይሰሩ ነበረን። አሁን አሁን ላይ ምን መቶን እንደሆነ አላቅም። የተንቢ እህቶች የተንቢ ምናምን እነሱ ከነ አብርሽ ጋር ለምን እንደተራራቁ በደፈነው አይገባኝም። ነገር ግን እዩት። በዚህ ፕሮግራም ላይ አብርሽ ለሩታ ሽማግሌ በላከው ቤተሰብም ይወቅልኝ፣ ቤተሰብም ፈቅዶ እሷን ይስጠኝ ባለው ቪዲዮ ላይ ይኸው እንግዲህ የለምለም አባትን በክብር የተገኙበት ፕሮግራም ነበር። ተመልከቱ። ይህ እንግዲህ ቸግ በሚባል ባህላዊ ስነ ስርዓት እንግዲህ በክብር ነው ሩታ ቤተሰብ ጋር ይሄ ነገር የተጠየቀው፣ ልጃችሁ ለልጄ የተባለው ይኸው። ጋሺ የዚህ ጋር እያስተባበሩ ነው። ከላይ እንደምትመለከቱት ደግሞ የሩታ እህት የሆነችው ሜላትን በብዙ ነገር እንግዲህ ፕሮግራሙ ላይ ፈገግቷ ሁሉ ይታይ ነበረ። እንግዲህ ሄርሜላ እነዚህ እነዚህ ነገሮች በስፋት በደንብ የምታያቸዋለሽ ብዬ አስባለሁኝ። እንግዲህ ተመልከቱ። የሩታ እናት ይኸው እዚህ ጋር ሰዎች ሰላም እያሉ ነው። የአብርሽ አባት ጋሽዬም ይኸው አሁን በደንብ ይታያሉ። ተመልከቱ። እሳቸውም በፕሮግራሙ ላይ እንግዲህ ያለውን ስነስርዓት እየተካፈሉ ነው የሚገኘው። ከላይም እንግዲህ እንደምትመለከቱት እነሜላትም ሰውን እያስተናገዱ ነው፣ በምግብ ማለት ነው። እንግዲህ ይው በዚህን ያህል ክብር የተሰጠች በዚህን ያህል ክብር ቤተሰብ ተፈቃግዶ አንድ ላይ የሆኑ ግለሰቦች ናቸው። አንቺ የሆኑ ወቅታዊ ቪዲዮችን ጠብቀሽ በተለይ ደግሞ ብዙ ጥያቄ ያስነሳውን ለምንድን ነው ሰርጋቸው ዱባይ የሆነው? እነዚህ ልጆች ቡታጅራ ቤተሰብ አላቸው። አብርሽም ቤተሰብ አለው። ሩታም የተከበሩ ቤተሰብ አሏት። ለምንድን ነው ቤተሰብ ኩሎድ ያልዳራቸው ለምን ከቤተሰብ ቤትስ ተጨፍሮ አልወጡም? ብሎ ብዙዎች በወቅቱ ኮምፕሌን ሲያደረጉ ወይም ቅሬታ ሲያቀርቡ ነበር። ታዲያ እነዛን ጉዳዮች ነው ዛሬ ላይ እንደ አዲስ ይዛ መታ። ሩታ ዛሬ ብትወልድ ምን ይገርማል? እነዚህ ልጆች እኮ በትዳር ሁሉ የታወቀ ነገር የላቸውም አንዳቸው ለአንዳቸው ቤተሰብ እንኳን ያን ያህል አይተዋወቅም ብላ ነው እንግዲህ በደፈናው ይህንን ሀሳብ በመንዛት እነዚህ መረጃዎች አሉኝ አይነት ነገር ሁሉ በማውራት የተለያዩ ሀሳቦች እየሰጠች ድጋሚ አብርሽና ሩታን እንዲሁም ቤተሰቦቻቸውን ለማራራቅ ስትሞክር የነበረው ይኸው። እኔ ደግሞ በቪዲዮ ሄርሜን ለይህን ነገር እንድታየው በክብር ቤተሰቦቻቸው ሁሉ ሲቀላቀሉ አሳይቻለሁ። አሁን ያለው ነገር የአብርሽ ሁኔታ ያናድድ ያበሳጭ እንጂ አሁንም ቢሆን የአብርሽም የሩታን ቤተሰቦች የሚፈልጉት አብርሽና ሩታ በጋራ ሆነው ልጃቸውን እንዲያሳድጉ ነው። እንግዲህ ከሰሞኑ ደግሞ አብርሽ በጊዞ ሄዶ ሩታን ጠይቋል። ወደ አዲስ አበባ ቢሄድ ብትፈቅድልኝ ደስ ይለኛል ሲል ነበረ። አዲስ አበባ እንግዲህ አንዳንድ ስራዎችን ትቶ ነው አብርሽ ሄደው ወደ ቡታ ጅራ ያው እንግዲህ ሩታ መውለዷን ምክንያት በማድረግ ታዲያ እንግዲህ ወደ አዲስ አበባ ለአጭር ስራ ተመልሶ ከዛም በመቀጠል ወደ ቡታ ጅራ ወደ እሷ ለመመለስ እንዳቀደም ነው መረጃውን የሰማ ነው ማለት ነው። ሩታም እንግዲህ ውስጡ ደስ ካለው እኔ ፈቅድለት አለው አይነት መረጃ ስትሰጥ ነበር። በቪዲዮ ማየታችሁ ታል ብዬ አስባለሁ። ታዲያ እነዚህን ደግሞ ጉዳዮች እንደ አዲስ በመጠቀም ሄርሜላ ምን አቅዳለች? ከአብርሽ ጋር እንደ አዲስ ተከታታይ ቪዲዮችን ለመስራት እንግዲህ እነዚህ ነገሮች ሲፈጸሙ፣ እነዚህ ነገሮች ሲደረጉ ተመልሶ ማንም ያዝን ይመስላል ይመስላችኋል ሩታ ማዘኗ አይቀርም አሁን ሩታ የልጅ እናት ሆናለች ልጇን ታቅፋ አሁን ቢያንስ የአራስነት ጊዜዋን በዛው መኝታ ቤቷ በዛው ቤቷ ውስጥ ነው የምታሳልፈው እና እነዚህ አይነት ቪዲዮዎች የዩቲዩብ ስራዎች እየተለቀቁ ሲመጡ በእሷ ቦታ እንግዲህ ሄርሜላ እንደፈለጋት እየሆነች ካብርሽ ጋር እንደ አዲስ መታየት ስትጀምር በተለይ አዲስ አበባ እንግዲህ የተለያዩ ቅድ እንዳላት በአብርሽ እና ሩታ በጋራ መኖሪያ ቤታቸው ሁሉ እንግዲህ ያው ቀደም ብላ ወደ አዲስ አበባ ሄዳ እዛ ቤትም ሆና አብርሽን ለመ ቀበል አብርሽን ደግሞ እዛው ቤት ውስጥ እንኳን ደሳለ ሰርፕራይዝ ነገር ሁሉ አዘጋጅታ እንግዲህ በሩታ ቤት ውስጥ በራሷ ቤት ውስጥ እንኳን ልጅ ተወለደልህ ብላ ፕሮግራም አዘጋጅታ እሱን ዩቲውብ ቪዲዮ ሰርታ ለመልቀቅ ሁሉ እንዳሰበች ነው መረጃውን ያካፈሉኝ። ሄርሜላ እባክሽ፣ እንደዚህ አይነት ነገር አይጠቅምሽም። አብርሽ ራሱ እዚህ ላይ ጠንከር ያለ አቋም አሁን ላይ እንድትወስድ እንፈልጋለን። እንደዚህ አይነት ቀልዶች እዚህ ጋር ሊበቁ ይገባል። አሁን ትልቅ ሰው ሆነሃል የልጅ አባትም ጭምር ሩታል የሚያበሳጩ በተለይ ደግሞ አራሲነት ጊዜ ጊዜዋን ሳጨርስ እዛ ሆና የምታያቸው ቪዲዮዎች እስከ ወደፊት ቂም የሚያሲዝ መሆኑ አይቀርም። ስለዚህ እባክ ሄርሜላ ብዙ ነገሮችን አስባለች። አንተ አዲስ አበባ መሄድህን በጉጉት ነው የምትጠባበቀው። ለብቻም አግኝታ ቪዲዮ እየሰራች ጭራሽ ሩታን ለማብሸቂያ ለማድረግም ጭምር ነው እንግዲህ እየተጣጣረች የሚገኘው ማለት ነው። ይህንንም በዝርዝር ነው መረጃውን ያሰሙኝ። ስለዚህ ባክ አብርሽ ወደ አዲስ አበባ የምትሄድም ከሆነ የራስህን ጉዳይ በራስህ ብቻ ጨርሰ፣ ቤተሰብም ሩታም ሳያዝኑብህ ተመልሰ ወደ ሩታ እንድትመለስ የእውነት መልእክታችንን ማስተላለፍ እንፈልጋለን። በሌሎች ጉዳዮች እስክንመለስ ለዛሬ ዘንላችሁ የመጣነው መረጃ ይህን ይመስል ነበር። ሰላሙን ሁሉ ተመኘሁላችሁ። ሰላም